እንዴት ትማስብሽ ነኝ ወይም ደግሞ ህይወቴ ብሎ የሆነ እንትን ላይ ተናግሯላ ህይወቴ ስል ፍቅረኛሞች ናቸው ብሎተናምብሏታል ከዚህ በፊት ራ በሰራበት ብሎ አንዴ መስጨርሽ ልጨርስና ማለት ነው እኔ በመሰለኝው ናቸው ብለው እኛም ናቸው። ለእኔም እኮ ይሄ ነገር እኮ ለእኔም ጥያቄ ላንቺ ብቻ አይደለም፣ ለነገራችን ላይ ለሁላችንም ጥያቄ ነው። ነገር ግን አብዛኛዎቹ ጊዜ እንደዚህ አይነት ጥያቄ ሲነሳ፣ እንደዛ አትበሉ አትጻፉ ይላል፣ ኮሜንት ራሱ ላው ሲጻፍ ይሄዚ ይሄ ነገር ሲጠይቅ እንደዛ አትበሉ እነሱ ስራ ነው ወይም እነሱ በውስጥ ቃል ገብተዋል ተባብሎ ስለሚሉ አብዛኛቸው በዚህ ስለሚያምኑ ስለሚያምኑ ነው። እዚህ ላይ አንድ ላይ ስለ እና ደግሞ ቪዲዮ ስለሚሰሩ አብረው ስለሚዝናኑ ናቸው በሚል በግምት እንጂ ትክክለኛ ከነሱ ያፈጣቸው ከአፋቸው የወጣ ነገር የለም። ሲቀጥር ሲጣሉ ራሱ እነሱ የሚሉት ጓደኛሞች ነን እንጂ ፍቅረኛሞች ነን ብለው አያውቁም።

እኔ ለፍቅረኛሞች እያልኩ አሁን ፍቅረኛሞች ናቸው እያልኩኝ አይደለም እኮ፣ ነገር ግን ህይወቴ ነች ስለሚላት ስላላት በቃ ይኸውልሽ፣ የእኔ ቆንጆ አንድ ነገር ልንገርሽ። አሁን ማለት ነው ሌላ ነገር እየቀባጠረች ልጅቷን አታሰድቧት። ህይወቴ ነች ማለት እና ለወደፊት ምንመኝሽ አይነት ልጅ ነች ማለት ይሄ ሌላ ትርጉብኙ ይሰር ነ ህይወቴ ነች ማለት ምንድን ነው? እሺ ሌላ ለውጥ እኔ አልኩሽ ማለት ነው። ብሩኬ ምን ዐይነት ሲመጡ ፍቅረኛሞች ነን ብለው እስካሁን ድረስ የሰሩት ቢዚ ብሎ ማንም የሚመልስልሽ የለም ብለው ስላላሉ ማንም የሚመልስልሽ የለም። ነገር ግን ህይወቴ ነሽ ብሏታል በቪዲዮዋቸው እንደተናገሩት አልኩኝ እንጂ ፍቅረኛሞች ነው የምትለው አላልኩም አላልኩም እሱ እኮ እንደዛ ማለት ነው። ከዚህ በፊት ተስዋ ሳቷት ነበረ፣ ግን አሁን ነው እኮ እንደዛ ማለት የጀመረው። ሂጂ ሂጂ የፈለግሽው ወንድ ማለት የጀመረው አሁን ነው እንጂ ከዚህ በፊት እኮ እኔ ፈልጌ ነው ከእሷ ጋር ሆንኩት ምን አምን እያለ ነበረ። ይሄንንም እያሰባችሁ። አዎ ስራ ነው እኮ ሁለቶቹ አይለያዩም። ስራ ነው ግን ማለት ነው። እያንዳንድሽ አትሳደቢ፣ ዲጂቷ ስራ አትስሪ እሺ። ምን አድርገው የአሁን ዛሬ ዲጂቱ

ሃይሚ ትገደል፣ ሃይሚ ተገላ! እናንተ ምስጦናችሁ ልትበሏት ነው ሃይሚን። ምን ልትሆን ምን ታረግላችሁ? ሃይሚ ትገደል የሚባል ኮሜንት ነው የሚኮመት። ምስጦናችሁ ትበሏት አላችሁ ነው ትገደል። የያዘችባችሁ ነገር የለም። በሰውን አለካች። እሷ የራሷን በተሰደመም ራሷን ይችላል። ቤተሰብ አትነካ፣ ማንንም አትነካ። ቡሪኬን አለካች። ምን አደረገች? ልጅዋን ትገደል። ምን ያደረግላችሁ? ምን ሰርባት? ምን ታደርጋችሁ? ምን ትሆን? እሷ ሰርታት ትብላ ነው። የዶርም ትከፍሉላት አላችሁ? ጠለባን ትከፍሉላት አላችሁ? እሷ ከቤት ቁጭ ትበል። ገደል ያስገባችሁ ምንም እኮ ምክንያት የላቸው የሚሰሩባት ምክንያት ግን ሁልጊዜ መሰደ ሁልጊዜ መሰደ አይሰደቻችሁ እንዴ ምን ችግር አለው ሴት ልጅ ሴት ሴት እህታችን ናት ብናበረታታት ነው እናበረታታት ካልቻነ ደግሞ አላስገደደችንም እዩኛ ላለች ምን አላለችም ስለዚህ አርፋ ተቀመጡ አትዩዋት አትስደቧት እሷ ማንንም አትነካም ብትሰደብም ራሷን ዝቅ አድርጋ ነው የምትሰራ ማንንም አትነካም ማንንም መንካትም አትፈልግም ስለዚህ ተዋት ልጅቷ ትኖርበት በጣም እግዚአብሔርን በእንትን የምታወሪ ነው የሚያደርጉሽ፣ በግድ ነው የሚገፋፉሽ። እግዚአብሔርን ነገር እንደምታወሪ በግድ ነው የሚገፋፉሽ። በቃ በግድ እንደ ትኑርበት ልጁታ እንጂ ፍቅረኛ አላለችም። እሱ ወጥቶ ፍቅረኛ ያላላትም። ለአንተ የምትሆን አይደለችም። ላ እዱን አግቡት ከፈለጋችሁት ሃይሚ ስትሉ፣ ለአንተ የምትሆን አይደለችም። እሷን አዝናችሁ ትራፍ ዞር ትችላላችሁ። ምን ቡሩኬ ብቻ ነው እንዴት? ካለ ለዞም እኮ እንደ ሶኮ ቆፍጠን ብሎ ሚስቴ ለማንም አሳልፎ ያልሰጥ የሚል ወንድ በሆነ እንደፈለግሽ አንቺ ከመረጥሽ የሚል ወንድ እኮ ነው። እንደ ሶኮ ቆፍጠን ብሎ አንቺ እኮ ፈልግሻለሁ ለወደፊት የምመኝሽ አይነት ሚስቴ እኮ ነሽ አንቺ እኮ ለኔ ብሎ ነገር እኮ ነሽ ወኛኛ ደግሞ የሚናገር ወንድም ጎነ ኮ ደግሞ ለመጣ ለሄደው እንደማንም እኮ ሴቶች እኮ ያኛው ያኛውም እየመጣች እኮ ስራ ከሆነ መስራት አቅቷት አይደለም፣ እሱም ደግሞ አቅቶ አይደለም። ግን ተከባብሮ እየኖሩ ነው። እናንተ ተከባብሮ እየኖሩ ሌላ ጣቅላ ገባችሁ። ሌላ አትቀበጣጠሩ። በቃ ማራ አይደለም እንደው እንደ

ና ሃይሚ ሶሲና ብሩኬ ስታገኛቸው በፍራንክ መልኩ ሀይሚ ለምን እንደዛ ሆነች? እኔ ቤስት ፍሬንድ ጓደኛ ከሆነ እንደዛ ልመልስልሽ። አንድ ሰው አንድ ሰው በተራ አንድ ሃይሚ እንደዛ ልትቆጣበት የቻለችው አንጻር ሃይሚና ቡርኬ እንግዲህ የቆዩትን ያሳለፉትን ያክል ወይም ለወደፊት እየተመኘች ሊሆን ይችላል። ለወደፊት የሆነ ነገር ይኖረናል ብላ ከእሱ ላይ እንትን ብላለች። ግን የማትጠብቀው ሳታስበው ምንም ሳትጠብቀው ግን ከአልጋ ላይ መገኘት በጣም ነው የሚያስጠላ የሚያስደነግጣል። እሺ፣ ይሄ አልጋ ላይ መገኘት በጣም ከባድ ነገር ነው። ቡርኬ ከዳኒ ጋር ቁጭ ብላ ቁጭ ብላን የተገኘ ሶፋ ላይ ለምንድን ነው በዛ ሊናደደ የቻለሽ? ለምንድነው ሲ ምስ አልጋ ላይ አግኝተውን የተናደደ ሶፋ ላይ ቁጭ ብሎ መገኘት ምን ያናዳልሽ? እኮ እኔም ይጠይቋል። እናንተ ብሩኪ ሬስር ጥያቄ ያላችሁ በራሳችሁ ይቀናኝናሉ። ቤት ፍሬንድ መሆን ደግሞ ምን አገባችሁ? እንደ ጓደኛ መመካከር እሷም መለሰችልሽ። እኔም አንድ ትንሽ ልበልልሽ፣ እኔ ማለት ነው ጓደኛ አለኝ። አብሬ ሰራለሁ፣ አብሬ ጠጣለሁ፣ አብሬ ውላለሁ አብሬ ቁጭ ብዬ ቡና ማን ቢሆን የምንጠጣለሽ። አብረን ነው የምንውለው። ጓደኛ ሮርማን ጓደኛ ቤቱ እጠራኛን እሄዳለሁ። አብረን እንወጣለን። ረዥም ዓመት አብረን ቆየን። ፍቅረኛ አይደለም ግን ጓደኛዬ ነው። ድንገት እቤት ጠፍቶኝ ከሌላ ሴት ጋር አልጋ ላይ ባገኘው ምን ልበ ምን እንሰማሻለን አንቺ ትናደያለሽ ወይ አጨብጭቤት ትቀበያለሽ? ሮርማን ጓደኛ እራሱ ምን ይሰማሻል? እን እንደዚህ፣ ማታ እዚህ ጋ እህቴ፣ ወይ እኔ ራሱ አንድ ጊዜ ማለት ነው። ያኔ እሷ እኮ ተወደዋለች፣ ታከብረዋለች። ጊዜ ቦታ፣ ሁሉን ነገር እኮ ሰጥተዋለች እኮ ለሱ እኮ። እሱ እኮ ተስፋዋ ነው እንዴ አይደል እንዴ። ተሳሳኩኝ አንድ ሰው እኔ ተስፋ አደረኩት ሰው ወደፊት፣ የህይወት አጋሪ ወይንም ደግሞ ይሄን ልመችም አብራ ምሰራው ይሄ ቢዲዮ እኮ ተቀማጭ እኮ ነው ያኔ ወደፊት ህይወት አጋሪ ብላ ነው ከሱ ወይስ ተሚመጣ ትጠብቃለች። ማንሽ ማንሽም እንዳታንጫጭ፣ የፈለገች ትስራ፣ የፈለገች እኮ እንደዚህ ካላችሁ አሁን ይህን ጥያቄ የጠየኩት እሷ እናቴ ቅድም ያን ጥያቄ ስለጠየቅ ነው ይን የጠየኩት። እንደዚህ ካላችሁ ደግሞ ሀይሚን ገድፋችሁ ብሩኬን መሳደብ ሳይሆን ቶርኬን ገድፋችሁ አይመስልም። በራሴ ይቅርታ ገና ገባው ሲጀምር መሳደብ አይደለም። ግን ራሱ ቆይ ተደማመጡ። ዝምታ ራሱ ስትናገር ስራ ነው እያልሽ ነበረ። ስራ መሆኑን ታወቅሽ። ይስሩ ብለሽ ሁለቱንም እንትም ማለት እንጂ አንዱን ገድፈሽ አንዱን እንትም ማለት ለምን አስፈለገ? ስራ መሆኑን ስራ ነው ቡርኬውን ከሚዲያ የለም ቡርኬ አሁን ሀይሚስ ለቡርኬ ቡርኬ አልተናገረችም መጥፎ ነው አላለችም ቡርኬን እንደዚህ ዓይነት ሰው ነው አላለችም ግን ያኔ ያክል ኮሜንት ለምን ኮሜንት ላታ ለምን ትሰደባለች እሷ ኮሜንት ነው ነው ነው ነው ነው ነው ቡርኬን ቡርኬን ደግሞ እሱ እሱ ማስከበር ያለበት እራሱ ነው። እሷ አንቺ ከኔ ውጭ ሌላ ሰው አትፈልጊም እኔ ለወደፊት ምመኝሽ አይነች ሴት ነሽ ቢላል ልጁ የሚፈራል፣ እሷም ከየትም አትሄድም። ስለዚህ እሷ ምንታድግ እሷ የሚፈልቧት ደግሞ እሷ አገባሃለሁ አላለችም ወይም ወደፊት ሆነኛ አላለችም። ስጦታ መጣለት በደግነት ነው። አላለቀ ማንም ማንም እየደገፍን አይደለም። ስም ማንንም ማለት ነው ማንንም እኔ እዚህ ወደዚህ መገላበጥ በጥኔ ላይ አልገባም፣ አይመቸኝም። ሲጀመር ማለት ነው አንድ ነገር። ሁለተኛ ያው ግን አንድ ሰው ያኔ ወዲ ሀቅ ወደ ወዳለው መናገሩ አይከፋም። ወንድና ሴት አንድ አይደለም በሚለው እኔ በራሴ ወንድና ሴት አንድ አይደለም። ይቅርታ አድርጉልኝ። ሴት ልጅ ፍቅርም በተግባራው ፍቅር በተግባር ነው የሚኖረው። ማሩፍ ነው የታወቀ ነው። ግን ደግሞ አንዳንድ ጊዜ ቃላት ያስፈልገናል። አንቺ እኮ ሌላው ቢቀር አንቺ እኮ የኔነሽ እንዲላ ትፈልጋለች። አንድ ሴት የሆነ ነገር ሲፈጠር አንቺ እኮ የኔ ነሽ፣ እንዴት እንዴት ማድረግ የለብሽም በቃ ሚላት ትፈልጋለች። እኔ እንደዛ አይነት ስሜት ነው ማንኛችንም ሴት የሚሰማን ስሜት ነው። እኔ አንድ ወንድ ልጅ አዎ የኔ ይለኛል፣ አኬት ወደፊት አስቦኝ ሊሆን ይችላል ግን ደግሞ እንዲናገርልኝ፣ እንዲመሰክርልኝ ይፈልጋለሁ። የሆነ ወንበድ የመጡ እንደዚህ ነው ወይንም ፍራንክ ሲደም እንደዚህ ነው አንቺ እንደዚህ ከማለት እኔ ያለሁት ምንድን ነኝ እንደ አውጥቶ መናገር እኳ አንዳንድ ጊዜ ወሳኝ ነገር ነው። እስከ መቼ እስከ መቼ ኤፍሬም ኤፍሬም ስሚል እንገርሽ ኤፍሬም፣ አሁን ባለፈው ያ ዲያኔ ተብዬው እንትን ሲለው ፍቅረኛዬ የራሴ እኮ ናት ብሎ እኮ ነው ቁሞ ሲከራከር።

ለምን እንደዚህ የምር ይበል አይደለም። እኔ ይበል አይደለም። እኔ ሲጀመር አፈቅራታለሁ ብሎ ሚዲያ ላይ ባይናገር መርጣለሁ ለምን ብትይ? እሷ የሆነ ነገር ሲከሰት እንዴ እኔ እኔ ያለሁ አይደል እንዴ እኔ ምንድነኝ እኔ እኮ አጠገቡ ያለው ሰው ሰው አልመስላችሁም እንዴ ብሎ መናገር አለበት ነው እኮ። እንጂ አሁን የሆነ ነገር ሲደረግ አደግሽ እንዴ እንደዚህ ሆንሽ እንዴ አይባልም ሲጀመርም ሲወጠንም ማለት ነው። አንዴ ሴት ልጅ እኮ ከሱ የምትጠብቀው ነገር እኮ ብዙ ነገር ያስፈልጋታል። አንቺስ እንዴት ነው ይመችሻል ይባላል እንዴ አይባልም?

እኔ እንደዛ ነው ማስበው። ይቅርታ አርጉልኝ፣ ግን እኔ ማንንም አልገድፍም። እኔ ማለት ሁላቸውም ለኔ አንድ ናቸው። ነገ ጧት ታርቀው ቢመጡ እኔ ነኝ የማፍረው በምናገረው ቃላት። እነዚህ ልጆች አንድ ሀገር ናቸው። ዙሮ ዙሮ ላይ ለያዩ ይችላሉ፣ ግን ደግሞ ይሄ ነገር ሴት ልጅ ቃላት ትፈልጋለች አንዳንድ ጊዜ። በቃ እኔ እንጃ፣ እኔ በራሴ ቃላት እፈልጋለሁ እንዲለኝ የሆነ ነገር ከሱ ጠብቃለሁ።

ሃይሚና ብሩኬ በሚሰሩ እናንተ ተውቴ። ሃይሚና ብሩኬ ከተለያዩ ቆያ ካላስ፣ እሱ ለዳኒ ከሰጣሞች ከተለያዩ ቆያ ቅድም ገስት ገብቼ አውርቼ ነበር። ምንም ቢዘራ ምን እየፈለገች ለምን ቀለበት አታደርግም? ምን ቤት ናቸው እሷ ይገለል እስከምን ድረስ ለመፍረድ ማን ናቸው እነሱ ምን ቤት ናቸው። እንዴ ይሄን ነው ያናደደኝ፣ ማለት ነው ለሚስ በዚህ ልክ ድዳ ይውላችሁ። ሜቢ እሷ ፕራንክ እያደረገችም ከሆነ ታፍ፣ ማን ይፈልግሻል የሆነ ነገር ብሏል ባለፈው። ራስን እንደ ተፈላጊ አትቁጠሪ ምናምን ስላላት ሜቢ ልትበቀለውም ሊሆን ይችላል፣ ገባችሁ? እዚህ ጋር ምን ያህል እንደምትፈለግ ለማሳየትም ሊሆን ይችላል ተነጋግረው። ሜቢ ግን ደግሞ ይሄንን ተረጋግቶ ለምንድን ነው እስከ መጨረሻ ማያዩት? ልጅቷን በዚህ ልክ የሚሰዷት ትገደል እስከ ሚሉ ድረስ ይሄ ቃል ብቻ ነው ያናድደኝ እኔን። ለምን ትገደል ይሏታል? ሞት ይውሰዳችሁ እነሱን ማለት ነው። ሞት ይውሰዳቸው። ምን አደረገች? የራሷ የራሷ ሚዲያ ጀግናናት፣ መሪናት፣ አስተማሪናት፣ ማምርናት እኔ በበኩሌ ሚዲያ እንደፈለገች ለምንድነው እነዛን እነዛ እንደ ውሻ የሚናከሱትን እዛ ራቁታቸውን የሚሄዱትን ለምን ሄዱ አይሳደቡም? እሷ ማንን ነከች? እዚህ ጋ ኦዲየንስን ተሳደበች ወይስ ምናቸው ተነካ? ይህ በጣም ያቃጠለኝ የዛሬ ኮመንት። እግዚአብሔር ያላሰቡት ሞት ይውሰዳቸውና አንድ ፍሬ ህፃን ልጅ ላይ በዚህ ልክ የሚወርዱባት ለእነሱ ለራሳቸው ያርገው ይህንን ያሰቡትን ያቀዱትን። እሷ አለ ሞት አይገባትም። ለሰው መብቷ ነው እንደፈለጋች ግዶል የተሰጣትን እኔ ያናደደኝ እሱ አይደል። እግዚአብሔርን ቅድም ገስት ገብቼ አውርቻለሁ። አንድ ሰዓት ሙሉ ብቼን ስለፈልፍ ነበር ማንንም ሳላስገባው። ይ ምን አገባቸው ደግሞ? የፈለገችውን ታርግ፣ መብታ። ማንም ስለ ሰው የሚከራከርላት ሰው ካለ እናያለን። የፈለገችውን ታርግ። እዚህ ጋር ማንም ሰው ምንም እንድልኛ አልፈልግም መብቷ ማንም ምን አገባው። ስለዚህ አያገባንም ብሎ የለም ሲጀመር እኛ እኮ የሚሰ የሚለቀቀው ቢሮ ከፈለግን እና ያለን ካልፈለግነ ያለ ማየት መብታችን ነው የፈለግነው መብቱ ነው። ማንኛውም ሰው ግን እኛ ሰው መሳደብ በምን ሰው መሳደብ ባይጠበቅብንም እኛ ምን ምን ቤት ነን? እኛኮ የነሱን ህይወት አንኖርም እኮ ለምን እ በዚህ ልክ ታቃጠለች፣ በዚህ ልክ ካስለቀሰቻቸው ለምንድን ነው ቪዲዮን ስክሮል አርጎ ሌላ ፊልሞች አሉ እኮ አድቫንቸር ፊልሞች፣ ሌላ ሌላ የሚያዝናኑ ፊልሞች አሉ። እሷ ካልተመታቸው በዚህ ልክ እያለቀሱ ጨጓራቸውን ተቃጥለው ተልቀው ከሚከታተሏት ለምን ሌላ ሌላ ነገር አያዩም? ለምን እንዴ፣ ወይ ከሚዲያ ጥፍት ብሎ ለምን አይጠፉም? ሀይ ሚዲያ እንደሆነች ሚዲያ ሚዲያ እግዚአብሔር፣ እሷ እንደሆነች ሚዲያ እንኳን። ለምን እነሱ ግን ጭጅዬ ማለት ነው። አንድ ነገር ልልሽ ማለት ነው። ስራውን ስራ መብቷ ነው። ግን ደግሞ አሁኑ ስራ እሷ እያገገች አይደለም፣ ለሌላ ሰው ነው ተጠቃሚ የሆነችው ማለት ነው። እሷ ምንም እየጨመረላት አይደለም እኮ ለሌላ ያንን እንግዲህ እሷ ፈልገው ነው ፍላጎቷ ከሆነኛ ምንም ማድረግ አንችልም። ምንም ማድረግ አንችልም። በነገራችን ላይ ከአንቱ ሊፋት ለምን እንደሚለፉት ትገደል ትሰቀል ምናምን

እናታችሁ እንደሷ የተሰደበ እንደሷ የተረገጠ እንደሷ የታዘዘ ሰው አለ? በጌታ ስትመልሱልኝ እንደሷ የተንበረከቀ ሰው አለ? እንደሷ የተለማመጠ ሰው አለ? ለድራማ የሚሆን ለእውነት እግዚአብሔርን እውነት እውነት ለምን አያወሩም? የምሬ ነው። እኔ በጣም ነው የተሰማኝ። እግዚአብሔርን በዚህ ሰዓት ጠንክረ ጎበዝ ሆነ ስለቆመ ተቃጣ ሰዎች

እሷ ሲጀመር ሚል ነገርሽ ጥሩም ጥሩም ጥሩም ሰራች፣ መጥፎም ሰራች፣ እሷ ያው ጥሩም ሰራይ፣ መጥፎም ሰራይ፣ መረገጥ ነው በቃ። ባለፈ ሊብ ላይ ገብተው ስንቱ ወር ቆጠቀጧት፣ አስቢ። ያኔ እሷ ሲጀመር ኸይር ብሰራ ምን ብሰራ ያው ነው በቃ፣ ስድብ አይቀርላትም ምንም ቢሆን ማለት ነው።